ግልጽ የጨረታ ማስታወቂያ የአዲስ አበባ ከተማ አስተዳደር ያስገነባቸውን የኮሪደር ፕሮጀክት ላይ የሚገኙ ለሕዝብ አገልግሎት የሚሆኑ ፓርኮችን በጨረታ አወዳድሮ ማከራየት ይፈልጋል። እርስዎም የድሉ ተጠቃሚ እንዲሆኑ ጨረታው ከተጠቀሰበት መስከረም 14 ጀምሮ ባሉት አስር ተከታታይ የስራ ቀናት ውስጥ መገናኛ ታሜጋ ሕንፃ በመገኘት መውሰድ ይችላሉ። በመገናኛ፣ ሽሮ ሜዳ፣ አሜሪካ ኤምባሲ አካባቢ፣ ሳር ቤት፣ ለቡ መብራት ቻድ፣ ኤምባሲ አካባቢ ኦሮሚያ ኮንዶሚኒየም፣ አቦ ማዞሪያ፣ ኮሪያ ዘማቾች ፓርክ፣ አራት ኪሎ አንደር ፓስ ውስጥ ያሉ ሱቆች፣ ቦሌ ቪአይፒ መንገድ፣ ሰሚት፣ መካኒሳ፣ ጀሞ፣ ቡልቡላ፣ ለሚኩራ፣ አቃቂ፣ ኮዬ፣ ልደታ፣ ገርጂ መብራት ኃይል በውስጣቸው ደረጃቸውን የጠበቁ ካፌና ሬስቶራንቶች፣ መጸዳጃ ቤቶች፣ የጂም ቦታዎች፣ የህፃናት መጫወቻ፣ ለአረጋውያን መዋያ፣ መዝናኛ ፋውንቴንና መናፈሻ ከበቂ ፓርኪንግ ጋር ያላቸው ቦታዎችን ተጫርተው የንግድን መሆን እውን ያደርጉ። ልብ ይበሉ፣ ኮርፖሬሽኑ የተሻለ አማራጭ ካገኘ ጨረታውን በከፊልም ሆነ ሙሉ በሙሉ የመሰረዝ መብቱ የተጠበቀ ነው። በአዲስ አበባ ከተማ አስተዳደር የህዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን